ተሳፋሪዋ ከሞት አተረፈችው። እሌኒ ስራ ጨርሳ ወደ ቤት ለመሄድ ከቢሮዋ እየወጣች ነው። ቀደም ብላ ወደ አዲካ 7000 ብላ ስለደወለች ሹፌሩ ከታች እየጠበቃት ነው። ከፎቁ እንደወጣች ሻገር ብሎ የተከለከለ ቦታ ላይ ወደ ቆሞ መኪና መራች። በሩን ከፍታ እንደገባች ሹፌሩን ሰላም ከማለት አስቀድማ ቀልድም ነገርን በተቀላቀለበት አነጋገር አንተ ደነዝ እዚህ ጋ አለችው በሩን እየዘጋች። ሹፌሩ ነገሩ ድንግር ብሎት የሰማውም ልክ ያልሆነ ስለመሰለው ምን አልሽኝ? ይቅርታ አላት። ደነዝን ያልኩ እዚህ እንዴት ትቆማል? ያስቀጣሃል ብላ ደገመችለት። ሹፌሩ ግራ በመጋባት ከተመለከታት በኋላ በድንገት ሳቁን ለቀቀው። እዛው እንደቆሙ አንዴ መሪውን እየተደገፈ አንዴ ፊቱን በእጁ እየጨመቀ የብሶት ሳቂን ከተከታል እሌኒም አብረው በጥቂቱ ትስቅ ነበር ሹፌሩ ግን ማቆም እስኪያቅተውና እምባባይኖቹ እየወረደ ሆዱን ይዞ ነበር የሚስቀው ነገሩ ትንሽ ግር አላት እሌኒ እህ ቆይ ይሄ ሁሉ ደነስ ስላልኩ ባልሆነ አለች እሷም ሳቅ ይዟት ሳቁ ጋብ ያለለት ሹፌር ዞር ብሎ ይገርምሻል ዛሬ በፍጹም እንደዚህ ይስቃለሁ ብዬ አላሰብኩ አላት ሳቁን እየገታ እንዴ እንዴት አለች በግርምት ከሰላሳ ደቂቃ በፊት እንኳን ልስቅ ራሴን ስለ ማጥፋት እያሰብኩ ነበር አላት። ፊቱ ላይ ድጋሚ ሐዘን እያጠላ ማለት፣ አንተ እውነትም ደነዝና እንዴ አለችሌኒ ነገሩ እጅግ ቢያስደነግጣትም መልሳ ሐዘን ውስጥ መክተት ስላልፈለገች ያኔ ነበር ታሪኩን ያጫወታት። ይገርምሻል፣ የአንድ ልጅ አባት ነኝ። ነገር ግን ከባለቤቴ ጋር ስለተለያየን ልጄን አላገኛትም፣ ላያትም አልቻልኩም። ቤት አለኝ፣ መኪና አለኝ ግን ሁሉም ከንቱ የሚያደርግብኝ ፍቅር የለኝም። የምኖርለት የምጓጓለት ነገር ከኔ የራቀ ነው። ብቸኝነት፣ የውሸት ሳቅ፣ ናፍቆት፣ ድካም፣ ሁሉም ነገር ተስፋ አስቆርጦኛል አለ። እሌኒ ልቧ ተነካ፣ በጣም አዘነች። ነገር ግን አሁንም የተረጂነት ስሜት እንዳይሰማው ብዙም ሐዘኗን ሳታሳይ፣ ምክርም ቁጣም የሆነ ንግግሯን ጀመረች። አለም ለማናችን ምቹ ቦታ አይደለችም። ማንም በእኛ ጫማ ገብቶ የሚረዳ ላይኖር ይችላል። ነገር ግን ተስፋ መቁረጥ አማራጭ አይደለም። ስማ ደግሞ ማሸነፍ ምርጫ ሳይሆን ግዴታ ነው። አንተ ደግሞ የምትኖርላት ልጅ አለች። ነገሮችን ችሎ ማሳለፍ ከሹፌር በላይ ማን ይገባዋል? ስንት አይነት ሰው፣ ባህሪ፣ ችግር ስለሚያይ ሁኔታን እንዳመጣጡ የመመለስ ትልቅ ችሎታ አለው ብዬ አምናለሁ። ስለዚህ ሙያህም ችሎ ማሳለፍን ያስገድድሃል። መጠንከር አለብህ አለች ንግግሯ ሹፌሩን አስገረመው። በጣም አመሰግናለሁ አስተዋይ ነሽ፣ ዛሬ ለኔ በጣም ልዩ ቀን ነው አላት። ደስታ ፊቱ ላይ ይነበባል እንጂ ብዙም መናገር አልቻለም። የዛ ቀን በደስታ ከተለያዩ በኋላ እሌኒ አንድ ቀን ከሰዓት ስልኳ ይጠራል። ስታነሳውም ያ ሹፌር ነበር። ሰላም ሊላት እንደደወለ ይነግራትና አሁን ጥሩ ነገር ላይ እንዳለ ይነግራታል። የዛ ቀንም ወደ ቤት ያደረሳት እርሱ ነበር። ህይወት እንደዚህ ናት። በየደቂቃዎች ልዩነት ውሳኔ የሚለወጥባት ሀዘን በደስታ የሚተካባት። ለማን የሳቅ ምንጭ እንደምንሆን አናውቅምና፣ ፈገግታ የለየን አዲካ እያንዳንዷን ጉዞ በፈገግታ